አሰላሙ ዓሌይኩም ወረህመቱላሂ ወበረካትኛ ሁድና፣ የተከበራችሁ የቻናሉ የተከታታይ ቤተሰቦች እንደት ናችሁ ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። የቻናላችን አዲስ ናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሆኑ። ላለው እንግዲህ አታዋርደኝ ነው አታዋርደኝ አታቃለኝ ነው እንግዲህ መግቢያው ላይ እንዳያችሁት ነው ቪዲዮ ማለት ነው። ሱመያን የነካ የለውም በረካ። ንግስትን የነካ የለውም በረካ። አብራ እንግዲህ ሰየው ከሚስቴ ላይ ውረጂ፣ አሁን ለታም ትትሳደቢ ነበር እያለ እንግዲህ። በትናንትና ዕለት እኔ እንጃ ደስታዬ ወደ ራጣይኔ ማለት ነው። በተለይ በተለይ ስንት ጊዜ ደጋግሜ የተመለከትኩ እየገባሁ እየወጣሁ ማለት ነው።

ቅምጥ መሆንሽን አትርሺ። አንተን ለጠብቅ ነው ወየሱ የምትዩ ማለት ነው። ስለዚህ ቅምጥ መሆንሽን አደርሺ የቤት የሰው ቤት የሞቀ ቤት የሞቀት ጋር አፍረሰሻል ማለት ነው። ስለዚህ አርፈሽ ታልተቀመሽ መዋረድን አሁንም አያቆምም ትዋረያለች ማለት ነው። እስኪ ቪዲዮውን አብረን እንየው ማለት ነው። ሀባይብ መልካም መቃለል። እንግዲህ አንዳንዴም እንደዚህ ስትኝ መረገጥ በሰነጠረ ልረግጠ ሀያ ምናምኛ

ዱላ መድኃኒት ነው ለጠገበ ሰው። አንዳንድ ጊዜ ስነ ስርዓት ያስይዘዋል። እንደዚህ ማንኛውንም ሳያገኘችውን እየተነሳ እየጠረቀመች፣ እንዴ ሰው እኮ መንገድ እኮ ቆረጠች እኮ። የቀራ ሰይድ መጠርቀም ነበር። ሰይድን ጠርቅመሽ ነበር ያገባሽ። አሁን እንግዲህ ዋጋሽን ሰጥተሽ ማለት ነው። እንግዲህ ውረጅ ከሚስቴ ላይ እያላት ነው። ላኪን ግን አልወርድም እያለች ነው ያለችው ማለት ነው። ምክንያቱም የለመደችው ያገኘችውን እየተነሳ መጠርቀም ስለሆነ ሰይድ ምን ማድረግ ነው ያለበት? ተይ ብሏታ አለ ልጅ ነሽ፣ የሰው ልጅ በዱላ አይደለም የሚገዛው፣ በምክር ነው ብሏል። አልተገዛችም በላት ማለት ነው። ሰይድ ረርገጣት። ንግስትን የነካ የለውም፣ በረካ ከንግስት ላይ አልወርድም ብላት አለች። ምንም ማረግ የለም፣ ምንም ማረግ አይቻልም። ስለዚህ መግረፍ ነው ያለበት። አሁን ግረፋት በላት አትርቅቃት በላት። ማናባት ሆነው አሮጌት አሮጌት ትሰናኝ እንዴ አሮጌት ያገባ አሮጌት ነው። ሱስ በላት ያሱበል ዲገማት ዲገማታው ላጣት እንዴ ስራው እንዴ ለብልባት ለብልባት። በርበሬ ማጠን ቀራ ማለት ነው። በርበሬ ግጥም አድርጎ ማጠን ነበረበት። በጠርፉ ጠፍሮ ብቻውን እኮ አልበቃትም እኮ ወረች አይበቃትም፣ አይበቃተም ጠፍሮ ብቻውን ምክንያቱም የምትዘለቀው አይደለችም ማለት ነው ልጅቱ ልጅቱ የምትዘለቀው አይደለችም። አንተን በአደባባይ ያዋረደች አንድ ቀን ሱመያ ያዋርደ የማታውቀውን ማለት ነው መለሰ የሱመያን አዋረደች። ስለዚህ ነገ ደግሞ ምን እንደሚመጣ አናቅም። ስለዚህ ሁላችንም እንደ የዚችን የለይድኝት እንደው ቤት ባስጣላ ባስጣላ ነው የሚባል እንደ ነበረ እንደው በውዴት ባህር ነው እያለ ነው እንደው በየኮሜንቱ ስመለከት እንደሷ እንደምትባል አልሰማሁም። የእሷን እንትን ባታመጡ ትላላችሁ እንዴ? እኔ እኮ እየደጋገም ወየገባው ተመለከትኩኝ። ደስታ በደስታ እንዴ አይ አረ እንደ ምን ልበላችሁ፣ ብቻ ሐቂቀቱን ወላሂ እንዴት ደስ እንዳለኝ እንደ እየገባ እየወጣ ሳፋን ስትቀድር ማለት ያቺንም ቡኒን እንደ ብናት ያቺንም ቡኒን ልኩ እንደ ብናት ማለት ነው። ሁለቱንም አስተሳስረህ በጠፍር አላጣቸው። ምክንያቱም የሆን ዲቻ ያቁም አላጣት ባለጌ እንዲሁ ያደገች አልተቀጣች ስለሆነች ስለዚህ በደንብ አድርገ ጠጣ ማለት ነው። ሰያው ወንድ አው ደግ ለበለበሽ ደግ ለበለበሽ ደግ ለበለበሽ ተለበለበሽ፣ ዋጋሽን አገኝሽ። ሴትዮዋ ዋጋሽን አሁን አግኝተሻል። አሁን በኋላ እንግዲህ ሱመያ ባዘዘችብሽ ተያለሽ። እንደው ማሽከራቸው ምን መቀመጥ አለብሽ፣ የልጃቸውን ልብስ እያጠብሽ ጭንቅላታለሽ ማለት ነው። እንደ ሕግ አድርገሽ ምን ዳንቀላጣሽ ታይዋል። እንደ ሕግ አድርገሽ እንድምሮሽ አለው። ምክንያቱም የልጁን እናት ነው ተሳደብሽው። ታሁን በኋላ አንቺ ለሰር ሚስተ ሳኮኒ ሰራተኛ መሆን አለብሽ። ሰራተኛ፣ የሱመያ ሰራተኛ መሆን ያለብሽ። ስለዚህ ሱመያ ላይ አትንጠልጠይ። እህትሽ፣ ሙስሊም እህትሽ ነበረች። አንቺ ግን ይሆንሽ ቆሻሻ ብር ወዳጅ፣ ገንዘብ ወዳጅ ስለሆንሽ አይፎን ጠፋ ብለሽ